ስበላሹ ጊዜ እግዚአብሔር ወይ እኔ ምዝጋና ጠብቀኝ ነበር። ምንድነው ያረኩት? ምን አርገ ነው እንደዚህ የተበላሻው? ለምን ነው ያልሽ የተጨነሽ ነበር። አሁን ግን አሁን ግን ተራኛነሽ እንድትወርቂ ዋጋ እንድትከፍ አፈሽ ጭምር እንዳትጂ መንገድሽን እየከለከሉ የቆዩ ከልካዮችን ይገብር መታል። ልጄ ሆይ ከፊል በትሽ ይቀድማለሁ። ታዲስ ኃይል አስታጥቀሻለሁ

መልካም ናቸው የምትያቸው ሰዎች ተቀረበቱብሽ፣ የእኔ ናቸው የምትዩ ሰዎች ይሾክሩብሽ። በዚህ ምክንያት አልቅሰሽ አልቅሰሽ ምን አይነት ቀን ተወደጀ ነው ብለሽ የተወለሽበት ቀጭ መር ይሆናል። እግዚአብሔር ግን እኔ አለሁልሽ። ሰው ጀርባ ሲያዞር ወደ ቤት የሚገባ እግዚአብሔር እንኳን በቅርብ ጊዜ አንቺ የእኔ ሰው ነው ብለሽ ጠጋ ያለሽው ሰው አዝነሽ፣ እግዚአብሔር አንተ ካለህ ይበቃኛል። እና ትች አለው ሁሉም ነገር ላንተ ትች አለው። አንተ ካለህ ይበቃኛል እንጂ አሜን። እግዚአብሔር ላንቺም ለቤተሰቦችሽም አሜን፣ አለው አሜን። አቅም እሆናለሁ አሜን። ስድስት ልጆች እናት አባት ስምንት ለሰባ አየሁ እግዚአብሔር በስምንታቸው መጣው አሜን

ጭ ሽ አ ነበር። እግዚአብሔር አሁንም ከጎንሽ አለ፣ አቅም ጉልበት ሆኖልሽ ኃይል የሆነ አለ። ልቅ የሆነ ነገር በጀመርሽበት ጊዜ የጀመርሽው ነገር ስኬት እንዳይደርስ የሚዋጋ መንፈስ ነው። ትንሽ እንደሄደ ይበላሻል። ምንድን ነው ነገሩ?

ሚስት አንድ አዋጅ የሰራዊት ጌታ እግዚአብሔር ስም ለማስደገም ከጠንቃይነት ወደ ጠንቃይ ቤት እግዚአብሔር ግን ስላለበት አይወርም። አሜን። ሄሎ ማስቆረጥ አንቺ እራስሽን በራስሽ የምታጠፊ በህይወት መኖርሽን ጭምር እየጠለች ያለች ሴት አለ። በጀርባሽ የተሰራው መሳሪያ ዛሬ ሽማርክ። እሷ ስናገር የሁለት ሰዎች መዝገብ ዛሬ

እግዚአብሔር ይሰማው ነገር አድርጋለሁ። አሜን። ከቤተሰቦች መካከል አንድም ሰው አይሞትም። አንድ ሰው አይሞትም። ሁሉ ጊዜ ሞት ብቻ በወጥ ክብርሽን ወደ ቤትሽ አይገባም ስትይ ባለሽበት እንድትሆኚ ከዛሬ አስር ዓመት ጀምሮ ወደዚህ ባለው ጊዜ ተይዞብሻል። አብሶ ከአምስት ዓመት ወዲህ ባለው ነገር ምንም ብትሰሪ አይሳካም። ምኮራ ብቻ እንጂ ስኬት የለም። አገኘው ስትይ ተይሽ የለም። የት ነው ባለቤትሽ? እኔ ምን አያለሁ፣ ነገራቸው ተብላሽቶ አንድ ስትሉ ብዙ ነገር ተብላሽቶ፣ አንተ ራስህ በህይወት እንዳትሆን ብዙ ነገርን እያብላሽ ያለው መንፈስ አለ። አንተ በእግዚአብሔር ቤት በስነ ስርዓት ካልሆን፣ ጠላት ሊገድልህ ተዘጋጅቷል። አንተ ሰው በእግዚአብሔር ቤት ኑር፣ ኑር፣ አገልግል፣ ጸልይ፣ ከቻልክ አምልክ በእውነት እንደዛ ከሆነ በህይወት ነው። አሜን። ዳመይ ልጸልይ። አሜን። እጅ ትዘረጋለ፣ ታመልካለ፣ ትጸልያለ፣ በእግዚአብሔር ቤት ትኖራለ። ዘሪ ምድር ላይ ሃያል ይሆናል። ምንም ትሰሩ እንጂ ምንም የለም። እየተበላሸ እየተበላሸ ለቆየ ጉዳይ እኔ እመጣለሁ። ከዛሬ ጀምሮ አይበላሽም፣ አዲስ ነገር አድርጋለሁ። ብዙ መክራችሁ ለፍታችሁ ለፍታችሁ ባለው ቀርታችሁ ቁጭ ብላችኋል። አሁን ግን ጊዜው ደርሷል ነበር

እየታመማችሁ የመጣችሁ ሰዎች ከዚህ ቤት ተወዛችሁ ተወጣላችሁ። እየተጨነቃችሁ የመጣችሁ ሰዎች ከዛሬ ቀን ጀምሮ ከዚህ ቤት ማንስ ብዙ ሰዎች ከመጣችሁ ጋር ይመለሳሉ። ፓውስሽ ጸንቷል። ነገርሽ ተለቀቀ። አዋጁ ተገለበጠ። ሰላም ወደ ቤትሽ ገባ። ጋር ነው ካንሰር እንዲሆን እዛ ያወጁትን አዋጅ

ያለበት እየከለከሉ ነው። ብዙ ሰርጥ መለወስ ገባ ከለቀ ማለት ግቴ ብቻ በዛ የገቡ እያዩ እግዚአብሔር ያከብርሃል። አሜን። ቀና አደርግሃለሁ። አሜን። እያዩ አከብርሃለሁ። አሜን። የዚህ ሰው ዛሬ እግዚአብሔር ይመስገን አየሁ። አሜን። አንድ ሁለት ሶስት ዓመት ሙሉ የከለከሉት ምዕራፍ አለ እግዚአብሔር አምላክ ዛሬ ግን አስረግጋለሁ። አሜን። በሶስት አቅጣጫ የማይዘጋ ምራፍ እስከብሳየ የሚከፈት ምራፍ አለ። የሚጨምር ምራፍ አለ። አንተ እንደዚህ ብለሃል። እግዚአብሔር ሆይ ለቤተሰቦች የምናርገ ነው ነው

የኔ ክብር በአደባባይ ይታያል። ከዚህ በኋላ አልገደብም። ግድቡን ጥሴ ግድቡን ጥሴ በክብር አልፋ በኋላ አሜን። ከዚህ በኋላ ይደግፈዋል። አሜን። በኋላ

ጀመርኩት ያለሽ እንጂ ባለበት ነው። ብዙ ነገሮች አለ የምትያቸው ነገሮች እየሟቁ እየመጡ ነው። ከዛሬ በኋላ ግን እየጨመሩት አዋጁ በአዋጅ ተገርብቶ እግዚአብሔር በክብር ሲያጎበሻል። እግዚአብሔር ና የውጭን በረከት የውስጥም ይከፈታል። የሚጠሉች ክብርሽ ነው ያለ፣ ደግሞ በቀኝ በግራም ያሉ ሰዎች ክብርሽ ነው ያለ፣ ኃይል ሆነሻለሁ፣ ጉልበት ሆነሻለሁ። የይስሐቅ ምንጭን የሚከራከሩ ሰዎች ሮቦት የሚባል ምንጭ ከፈለቀ በኋላ አሁን ሮቦት ከፊት ተዘጋጅቷል። አንድ ጊዜ ብቻ አይደለም፣ ሁለት ጊዜ ብቻ አይደለም፣ ሶስት ጊዜ የተከለከለሽ ምራፍ አለ። አሁን ግን እግዚአብሔር ይበጣል ለእሷም ብቻ አይደለም

ከአምስት ዓመት ወዲህ ባለው ጊዜ ነገሬሽን ቆልፎ ይዞ አለቅ ያለው እጅግ ዛሬ ከትኬሽ ብዙ